ከኤርትራ ጋር በተያያዘ ይህን ሁሉ የሚያደርጉት በራሳቸው ምስክርነት ኢትዮጵያ ላይ ጫና ለማሳደር እና ሱዳን ላይም ጫና ለማሳደር ኤርትራ ያላቸው ንቀት እንዳለ ስለሆነ ማለት ነው። ምክንያቱ ኤርትራን በጣም ነው የሚንቀ። ውዝግብ ውስጥ ሲገባልን የምንጠቀመው የሆነ ወረቀት ነው ወይም ማዕከላትን በኤርትራ የግብጽ ወታደር ገጠመ ይላል።

የህዳሴ ግድቡን ያው ከኋላቸው አድርገው ነው የሚያወሩት እና የተከናነበችው እፍረት ዲፕሎማሲያዊ ውድቀት ግብጽ ያንን ለመሸፈን አሁን ኤርትራ ላይ ሄዳ አንዳንድ ነገሮች ትማስናለች ይላሉ። እነሱ እንኳን ኤርትራ ውስጥ የምታረገውን ነገር፣ በኤርትራ በኩል የምትሞክረው ነገር ዋጋ እንደሌለው ያምናሉ። ለምን? ለኤርትራ ያላቸው ንቀት እንዳለ ስለሆነ። ማለት ምክንያቱ ኤርትራን በጣም ነው እና አንዱ ምን አለ፣ እንትን ላይ እኛ የምናቀው ሁድ የሚባለው ነቢ ሰአዊ ኢላ ሩክኒን ሸዲድ ነበር ያለው ይላል። ማለት ወደ ጠንካራው እርከን እሄዳለው ማለት አላህን ይዛለው ወይም ደግሞ በጣም ጠንካ ወይም ደግሞ አንዳንዶች እንደሚሉት በጣም ጠንካራ የሆኑ ቤተሰቦችንም አስተባብሬ እናንተ እቃውማቸዋለሁ ለማለት ነው ይላል። ግን ይሄኛው ግን ወዴት ነው የሄደው? ኡሙ ዱኒያ የሚል እራሱን ትልቅ ሀገር አድርጎ የሚያስብ ሀገር የዝብ የተፍቅ ማኤሬትሪያ ከኤርትራ ጋራ ወታደራዊ ስምነት ምንድን ነው የሚጠቀሙት? ስትል ምንም ማለፊያ ሊያረጓቸው ወይም ደግሞ መንገድ እንዲሰጧቸው ወይም ደግሞ ባህር አካባቢ ላይ ሆነው መሳሪያ እየሰጡ ለመረበሽ ለጥቂት ረብሻ እንደ ቁንጫ እንዴት ነው አንበሳን ቁንጫ እኮ በጣም ታስቸግረዋለች አይደል አንበሳ እንኳ ቢሆን ግን ቁንጫ በጣም ነው የምትረብሻው ስለዚህ የቁንጫ ረብሻ አይነት ያህል እንኳን ኢትዮጵያ ላይ መረበሽ የሚችሉ መሆናቸውን ያውቃሉ ስለዚህ በዛ መልኩ ሊጠቀሙባቸው ሲሉ ይሄ አይጠቅምም እያሏቸው ነው ራሳቸው ተቃዋሚዎቹ ማለት ነው

ትራንስፎርመሮች ወይም ደግሞ ትላልቅ የኤሌክትሪክ ሞተሮችን ወይም ማዕከላትን በኤርትራ የግብጽ ወታደር ገጠመ ይላል። የግብጽ ወታደር ኤርትራ ገብቶ የኤርትራን መብራት መግጠም ምን አመጣው? ስንል ኤርትራ መጀመሪያ የሚበራ እንኳን ቤቶች እንደሌሉ አይተናል አይደል? ብዙ ቤት ሀገራቸው ምን እንደሚመስል ባለፈው አይተናል። ለመናቅ አይደለም ግን የሆነውን ትክክለኛውን ነው። በጣሊያን ጊዜ ያለው ነገር ነው ያለው። አሁንም ምንም አልተነካም። ልክ ባለፈው እንዳለን አንዱ ኔ ወደ 68 ወደ 60ዎቹ ምናምን የተመለስኩ መሰለኝ ነው ያለው። አንዱ ሲገባ ጣሊያናዊ ምናምን አምጥቼ ትንሽ አሳይቻቸዋለሁ። ለእነዚህ ሶስት፣ እኔ ደስ ይለኛል፣ ግብጽ ገብታ በደንብ ኤርትራን ብትሰራላት ደስ ይለኛል። ጥሩ ጥሩ ነገሮች ቢሰራ በጣም ደስ ይለኛል። ግን አላማው ምንድን ሲሆን ነው ? የእውነት ኤርትራዎችን ለመጥቀም ሲሆን ነው። ግን የት ነበሩ? ህዳሴ ግድብ እስኪሰራ ድረስ የት ነበሩ እነዚህ ሰዎች? እንደገና ደግሞ ምንስ አርገው የበለጠ ጠንካራ አረጓቸው? ለምሳሌ ኤርትራን በጣም ቢደግፏቸው ደስ የሚለው የነበረው በዲሞክራሲ ግንባታ ላይ ኢሳያስ ያለውን በሰዎች ላይ ያለውን ጭካኔ ምናምን ቢያስወግድለት ቢያስወግዱላቸው ትንሽ መክረው እንኳ ቢያስተካክሉ፣ እነሱም ግን መጀመሪያውኑ ራሳቸውም ዲሞክራሲን አያውቁትም። ግን ምንድን ነው ሊያደርጉ የሚችሉት እነሱን መጠቀሚያ ብቻ ነው። ስለዚህ አንድ በኋላ ላይ አመጣላችኋለሁ ኤርትራን

ከኤርትራ ምንም ውሃ ወጥቶ ለናይል ቤዘን ሀገራት የሚመጣ ነገር የለም። ከኢትዮጵያ ባይሆን ተከዜ ውሃ ይሄዳል፣ እስከማውቀው ድረስ። ከተሳሳትኩ ታስተካክሉኛላችሁ። ከዛ ውጪ ኤርትራን የናይል ቤዘን ሀገራት አድርጎ ያሰባት ማንም የለም። ግን ይሄ ሰውዬ ምን ይላል? የናይል ቤዘን ሀገራት ከሆኑት ውስጥ እና በነሱ ላይ የሚሰራ የሆነ የልማት ስራ ይለዋል። ነው ወይ እውነት? እንደዛ ከሆነ በጣም ናይልን በመስጠት ትልቁ ቦታ ያዘችው ኢትዮጵያ አልነበረችም ወይ? እንደዚህ አይነቱ ግንኙነት የሚገባት ይሄ አሁን ያንን ወደዚህ አምጥቶ ማለቴ አይደለም ግን ከኢትዮጵያ ጋር ያላቸውን ግንኙነት እናውቀዋለን። 86.5 ወይም 86.5 እንትን ውሃ እየሰጠቻት ኢትዮጵያ ኦልሞስት ወደ 90% የሚጠጋው ከሌሎቹ ውሃዎች ጋር ይሄ ከናይል ብቻ ነው። እና አንድ ላይ የሚሄድላትን ውሃ የሚሰጣት ኢትዮጵያ ያለች። ግን የናይል እንትኖችን እንዴት ነው የናይል ሀገሮች ሀገራቶችን የምትንከባከበው? የኢትዮጵያ ዋናዋ ያለች ቅመት እጅማልያ ቀድሩሀ ሰባት ሚሊዮን ዶላር ሌላው ደግሞ ብዙ አይደለም እንደሚያወሩት ታለ ሰባት ሚሊዮን ዶላር ምን አላት እና ሰባት ሚሊዮኑን ዶላር ግን ሲያወሩት ግን

ሙ ፍሪይ አሁንም፣ ይህ ሁሉ ወሬው ምንድነው? ግብፅ ወደ አፍሪካ ተመልሳለች፣ ግብፅ ወደ አፍሪካ አፍሪካ ላይ መምጣት ጀምራለች፣ አፍሪካ ላይ በልማት ወደ መመለሱ መታለች የሚለውን አጓጉል ወሬ ሊያሰማን ሊያሰሙን ስለፈለጉ ነው። ላ እነሱ እራሱ ነቅተውባቸዋል። ሌላ እንግዲህ ይህን ሁሉ የሚያደርጉት ከኤርትራ ጋር በተያያዘ ይህን ሁሉ የሚያደርጉት በራሳቸው ምስክርነት ኢትዮጵያ ላይ ጫና ለማሳደር እና ሱዳን ላይም ጫና ለማሳደር ኤርትራን ለሁለት ነው የሚጠቀሙባት፣ ለሱዳንም ለእኛም ሁለቱንም በግልጽ ይናገራሉ። አልገድ የሚል ቴሌቪዥን አሁን ደግሞ አመጣላቸዋል። አልገድ የሚል አንድ ቴሌቪዥን ላይ ይህንን ጉዳይ በተመለከተ የሚናገሩበትን አብረን አሁንም እናያለን። ይሄ ደግሞ አሁን እንዳልኩት በ ኢትዮጵያ ላይ እና በሱዳን ላይ ያላቸውን አሻጠር ለመጠቀም የሚሄዱባት ሀገር ወይም ደግሞ የሚጠቀሟት ሀገር ኤርትራን መሆኑን እራሳቸው የመሰከሩበት ነው። አብረን እናያለን እና ምንም አያፍሩም ማለት። ምክንያቱም በቃ ካፈርኩ አይመልሰኝ አይነት ስለሆነ አንዴ ገብተውበታል። ስለዚህ ጉዳይ ሲያወሩ ያለምንም እፍረት በጣም በታላቅ ንቀት ማለት ኤርትራውያኖቹን ራሱ እየነገሯቸው ነው ማለት ልንጠቀምባችሁ ነው። ኢትዮጵያንና ሱዳንን ለመጫኛን የፈለግናችሁ አዚፍ ላይክ ደ ሶፍት ነው እንፈልጋችሁ ተጠቅመንባችሁ ደግሞ እንወረውራችኋለን እያሉ በዛውም እየነገሯቸው ነው። ስሙ ሳይህ ነው መለስ የሚያስተቀደመኸው ኤርትራ ያው የሚያሳስባቸው ኤርትራ ምን ታረግልናለች? በቃ እስኪ ኤርትራ ለእኛ የምታደርገውን ነገር ንገረን ይለዋል።

በጣም የሚገርም ንቀት ነው ይሄ። አንደኛ እኔ ለኤርትራውያን ራሱ ንቀት ነው ማለት። ለዚህ ነው ምንፈልጋችሁ። በቃ ማለት እንደ ሀገር አክብረናችሁ ለዋላዊነት ኖሯችሁ አይደለም። የባበል መንደም ይባላል፣ ወደ ስዊስ ካናል የሚወስደውን መስመር እሱን እንድንጠብቁልን ነው ምንፈልጋችሁ አንድ አይ اتاحه الفرصه لاستخدام هذا التعاون ሌላው ይህንን ከኤርትራ ጋር ያለውን መተባበር ለመጫኛ ወረቀት ልንጠቀመው ነው ዐለ ኢትዮጵያ ወዐለ ሱዳን በኢትዮጵያ ላይና በሱዳን ላይ እኔ እንደዚህ አይነት አሳፋሪ መድረክ አይቻላቀም አንድን አካል ጋብዘህ በራስ በቴሌቪዥን ላይ እገሊትን አገር ለመጫን እገሊትን አገር ለመጉዳት እገሊትን አገር እንደዚህ ለማድረግ እገሊትን አገር ደግሞ እየተጠቀምኩ ነው። ማንም እንደዚህ ሚል አይመስለኝም። እኔ እንደ ገብጾች በጣም ግልጽነታቸው ጥሩ ነው ግን በጣም ደግሞ በዛው ልክ ምንድነው የሚያሳየው ከሁለት አንዱ ሌላ አማራጭ የላትም ይቺ አገር ኤርትራ እያሉ ነው።

በሰፈረ ቁጥር ኤርትራውያን እየገቡ እኛም እየሄድን የእነሱን ምግብ የምንበላ እነሱም የእኛን ምግብ የሚበሉ የሆኑ ወዳጅ ሀገር መሆን ያለብንን በውሃው የበለጠ ተጠቃሚ የሆኑት ኤርትራውያን ናቸው። ስለዚህ የኤርትራ መንግስት ሊያስብ የሚገባው በተቃራኒው ነበር ማለት ከኢትዮጵያ ጋር ነው ሞር የተሻለ የሆነ ግንኙነት ቢፈጥር የሚሻለው ግን ተሻግሮ ባህር ተሻግሮ ያለ አንድ ሀገር ከኢትዮጵያ ሰማንያ ስድስት ፐርሰንት ውሃ የሚሄድለት የሆነ ወይም ከዛ በላይ ውሃ የሚሄድለት የሆነ ሀገር ላይ ሄደው ቢያወሩ ምን ጥቅም አለ? ኢትዮጵያ ኮ በኤኒታይም አሁን ባላት አቅም ባላት ሸር ካሰበች የህዳሴ ግድቡን ለሌላ ነገር እጠቀመለ ካለች በጣም መጉዳት የምትችልበት ፖዚሽን ላይ ናት አሁን አልሐምድሊላ። ስለዚህ ይህንን ፖዚሽን ከያዘች በኋላ በተለይ ኤርትራ ወደ ግብፅ፣ ግብፅ ወደ ኤርትራ የሚያደርጉት መሞዳሙድ በጣም የማያዋጣ ቁማር ነው።

ወጣ ያለች ሀገር አድርገው ስለሚያስቧት ማን ኤርትራ ለማንም የማትታዘዝ ወይም ከማንም ጋራ ተስማምታ የማትኖር ሀገር አድርገው ነው የሚያስቧት። ያም ነው የሆነው፣ ከየመን ጋር የመሬት ጥያቄ የሚያስቅ ጥያቄ ጠይቀው ትንሽ ተላክፈው በጣም አቴንሽን ገዙ። ከዛ ደግሞ ከጅቡቲ ጋር ሄደው ተለካከፉ። ግን የሚያሳዝነው ግን ከየመንም ከጅቡቲም ጋር ያደረጉት ነገር ጋር አላስጨረሱትም። በቃ ዝም ብለው ብቻ ለከፍ ለከፍ አደረጉና ሀገር በሙሉ አወራ። እንዴ ሊቢያና የመንና ኤርትራ ተዋጉ ምናም ሊዋጉ ነው፣ እሪ ተባለ። ከጅቡቲም ጋር እንደዛው አለሁ ለማለት ብቻ ነው ይመስለው። የኢትዮጵያው ላይ ግን እስከ መጨረሻው ውል ተፈራርመው አሰብን ተረክበው ምናምን ተረክበው መሬት ባድመን ተረክበው ምናምን ምናምን ነው የጨረሱት በጣም በሚያሳዝን መልኩ የኢትዮጵያው ላይ ነው ያስጨረሱት። ያ ማለት ማለት ነው ሌላውን ለፊልም ነው ያደረጉት። ይህንን አንድ ወዳጄ በቀደም ትላንት ደውሎ ሲያስታውሰኝ ነበር። እና እንደው ራሱም ደግሞ ደውሎ እዚህ ጋር የበለጠ ያብራርልን ደስ ይለኛል። እና እንዲህ አይነት እንዲህ አይነት ከይስ የሆነ አሰራር በዚህ አካባቢ ለመሰራት መጠቀሚያ ሆኖ መገኘት በጣም ያሳዝናል። ተወን

ሊመጣ የሚችል ሌላ። ሁለተኛው አጀንዳችን ከናይል ቀጥሎ የውሃችን ጉዳይ የሆነው ባህራችን ነው። ባህራችንን በማንም ሌላ አካል እዚህ አካባቢ የመምጣት ወይም እዚህ አካባቢ የመገኘትን ነገር ለመከላከል ይላል። ግን ማን ነው የመጣው? ኢትዮጵያ ብቻ ናት እዚህ ቦታ። ሌላው ቢመጣም ችግር የለም ጃፓኖች አሉ ራሻዎች አሉ። አሜሪካኖች አሉ። እንግሊዞች አሉ። አውሮፓ ብዙዎቹ አሉ። ከዛም ፈረንሳይ አለች። ሁሉም አለ። እስራኤልን ጨምሮ ሁሌ በጥላትነት የሚፈርጃት ሀገር አለች። ግን አንድም ጊዜ እነዚህን ሀገራት እንዴት ባህር ላይ ያለ ቦታችሁ ትገኛላችሁ ብለው ተናግረው አያውቁ። ኢትዮጵያ ላይ ብቻ ነው ይህን ነገር የሚያነሱት بعد ما يعرف بصفقة سواكن

ነገር አሶርተው እንዴት እንትን እንዳሉ ውሸታቸውን በኋላ ላይ የገለጸባቸው አንድ ጣቢያ የመጨረሻ አንድ ልጋብዛችሁና ወደሚቀጥለው አጀንዳችን እንሄዳለን።